በድንገት አይምሮ ህመም ያጋጠማት ህሊና በራሷ ላይ ጉዳት እንዳታደርስና ከቤት እንዳትጠፋ አባቷና ፍቅረኛዋ ዳንኤል እጅና አግሯን አስረው ይጠብቋታል። በድንገት የልጁ መታመም ጎቅልሽ የሆነበት አባት እንቅልፍ ባልዞረበት አይኑ በስስት እያያት ወደ ውስጡ ያለቅሳል። ጨዋታ የማይለያትና ሁሌም ማዜም የምትወድ አንድ ልጁ እንዲህ ሆና ማየቱ አቅሙን ቢፈት ነው አባት ነውና መፍትሄ ያመጣልኛል ያለውን መንገድ እንዳይሞክር የደረስባትን ችግር ምን እንደሆነ ባለማወቁ በቀን ጨልሞበት ይተግዛል። የልቡ ዙፋን ሽመኛ የሆነችው ፍቅሩ ፀሐይ እንደነካው በረዶ ከቀን ወደ ቀን መልኳ እየጠፋ የቤፊቱ ሳቋ እንደ ሰማይ ርቆበት የሚቆዝመው ዳንኤልም ምን ማድረግ እንዳለበት ባለማወቁ ፍርሃትና ፍቅሩ በልቡ እየታገሉት ህሊና ሊናፊት ይቆዝማል። ለመሆኑ የችግሩ መንስኤው ምን ይሆን? ለህሊና መታመም የማንስች አለበት የወደፊት ባል ይሆናል በላይ ብላ ያመነችው ዳንኤል ጓደኛው አዲስ ሚኪ፣ ወይስ ደግሞ እንደ እህቷ አይቀረበቻት ብሌን? ሊና የአስሮች መጨረሻና የሃያዎች መጀመሪያ እድሜ ላይ የምትገኝ አፍላ ወጣት ስትሆን ሳቂታና፣ ታዛዥ ቀልድ አዋቂም ጭምር ናት። በአጋጣሚ ያየችውንና የሰማችውን በቀልድ እያዋዛች ቤተሰብን ማዝናናት ሌላ መገለጫዋ ሲሆን የቲክቶክ አካውንት በመክፈት ብዙ ተከታይ ያላትና ማስታወቂያዎችን በመስራትም ትታወቃለች። በትምህርት ቤቷም ቢሆን ለመምህራኖቿ ምሳሌ በመሆኗ ሁለገብ የሚል ስያሜ የተሰጣት የዘንድሮ ተጠባቂና ተመራቂ ናት። ወዲህ ደግሞ በሰዎች ሀዘንና ጭንቀት የሚዝናናው ሚኪ የሚሰራበት መስሪያ ቤት በስነምግባር ጉድለት ከተባረረ ጊዜ ጀምሮ ሞክር የነበረውን ተንኮል አጎልብቶና አዳብሮ የሰው እንባ ምክንያት ከሆነ እየሰነባበተ ቢሆንም ከስራ ገበታው ከተባረረ በኋላ ግን በሞባይል ጥገና ሙያ ተሰማርቶ ደንበኞቹን እየተጠባበቀ እያለ አንድ ያልታሰበ ነገር እጩ ይገባል። የህሊና መታመም እንዴት የሚኪ እጅ ሊኖርበት ይችላል? ካለስ እንዴት ተገናኙ? ማንስ በማን መንገድ ሊገባ ቻለ? ማክሰኞ ማታ ከምሽቱ አምስት ሰዓት ከሰላሳ ላይ ስልክ ይደወላል። ሊና አባቷ በሥራ ምክንያት ወደ ክፍለ ሀገር በመሄዱ ደውለው ስለ መሰላትና ቁጥሩም አዲስ በመሆኑ ፍቅረኛዋ ዳንኤል ሊሆን እንደሚችል በመገመት አንስታ ከየትና ማን እንደሆነ ትጠይቃለች። ደዋዩም ዝም ብሎ ይሰማታል። ሊና መልሰ በማጣቷ ትዘጋበታለች። ትንሽ ቆይቶ ቴሌግራም ግቢና እይ የሚል የጽሑፍ መልእክት ይደርሳታል። ቴሌግራም ስትከፍት ግን ጭራሽ ይሆናል ብላ ያልገመተችውን ነገር በማየቷ ተደናግጣ ማልቀስና መጨነቅ ትጀምራለች። የተደወለላትን ስልክ መለሳ ደውላ ማን እንደሆነና ምን እንደሚፈልግ መጠየቅ ስለፈለገች ትደውላለች ተደውላለች። ሆኖም ስልኳ ልነሳ ይላታል። ተስፋ ባለማቋረጥ ደጋግማ እየደወለች ሳለ ነገ ራሴ ደውልልሻለሁ የሚል የጽሑፍ መልእክት ከደረሳት በኋላ ስልኩ ይዘጋል። ሌና መረጋጋትም ሆነ የገጠማትን ማመን አቅቷት አይምሯ ጥያቄ ያክልባታል። ይህ ሰው ማን ነው? ምን ፈልጎ ነው? እዚህ ልክስ ማን ሊያውቃት ይችላል? ለምን የነገ ተስፋዋ ጉልበት ከሚሆናት ሞራሏ ፊት ለፊት እንቅፋት ሊሆንባት አሰበ? ለምን የክብሯ ነጭ ሰሌዳ ላይ ጥቁር ነጥብ ሊጠልባት ፈለገ? ማን ነው? ከእንቅልፍ የተከዋረፈ አይኗ ሌሊቱን እያነባ የንጋት ብስራት በወፎች ዝማሬ ታውጆ ንጋት ሆነ። ሮብ ማታ ከተቀመጠችበት ሳትንቀሳቀስ ስታለቅስ ከጠዋቱ ሁለት ሰዓት ከሰላሳ አካባቢ ድንገት ስልኳ ይጠራና በድንጋጤ ስታነሳ ግን በሰማችው ድምፅ የምትጠብቀው ስልክ አለመሆኑን ስታውቅ ማታ እንዳመሸችና መተኛት እንደምትፈልግ ለዳንኤል ነግራው ስልኩ ተዘጋ። በዚህ መሃል ድንገት በር ይንኳኳል። ሰራተኛዋ ከፍታ አዲስ እንደገባች ህሊና መኖሯን አረጋግጣ ወደ ውስጥ ትገባና ክፍለ ሀገር ዘመድ ታሞ ቶሎ ደረሽ መባሏን ተናግራ የፕሌን ትኬት በኦንላይን እንድትቆርጥላት ፈልጋ መምጣቷን ትነግራታለች። አዲስና ህሊና እያወሮ ሳለ ለህሊና ስልክ ይደወላል ደዋዩ ሃምሳ ሺህ ብር እንደሚፈልግ ተናግሮ እምቢ ካለች ግን በሶሻል ሚዲያ ላይ ሊበትን እንደሚችል ይዝትባታል። ህሊና አለኝ የሚለው ፋይል እንዴት የማታውቀው ሰው እጅ ሊገባ እንደቻለ ግራ የገባት ተማሪ እንደሆነችና ያን ያክል ገንዘብ እንደሌላት በልመና ጭምር ተነግረዋለች። ደዋዩም የጠየቀውን ገንዘብ የማትሰጠው ከሆነ የተናገረውን እንደሚያደርግ በድጋሚ በዛቻ ጭምር ተናግሮ እስከ ዘጠኝ ሰዓት ውሳኔዋን እንድታሳውቀው ከነግራት በኋላ ይዘጋባታል። ድንጋጤና ጭንቀት ተዳምረው ሊና ለመውደቅ መንገዳገዷን ያየቸው አዲስ ደግፋ ካስቀመጠቻት በኋላ ምን እንደተፈጠረና ማን እንደሆነ ትጠይቃለች። ሊና መናገር አቅቷት እያለቀሰች እያለ ስልኳ ይጠራል። አንስታው ይሄ ነገር ብዙ ነገር እንደሚያሳጣትና ለቤተሰቦቿም አደጋ መሆኑን በልመና ጭምር ተነግረዋለች። ደዋዩም ገንዘቡን በግማሽ መቀነሱን ተናግሮ 25 ሺህ ብር በሶስት ቀን ውስጥ እንድታዘጋጅለት ከነገራት በኋላ ስልኩ ይዘጋል። በሁኔታው ግራ የተጋባቸው አዲስ ደጋግማ ሳትሰላች ትጠይቃለች ጠይቃለች። ሌናም ሁኔታውን ለአዲስ ታስረዳለች። ጉዳዩን የሰማቸው አዲስም የደዋዩን ማንነትና አለኝ የሚለውን ፋይል እንድታሳያትና እንዴት እንደሆነ አጥብቃ ትጠይቃታለች። ማን እንደቀረጻት አለማወቋን ተናግራ የራሷ መታጠቢያ ቤት መቀረጹ እንቆቅልሽ እንደሆነባት ትነግራታለች። ታዲያ ማን ቪዲዮን ቀረጸው? ያውም በራሷ ሻወር ቤት ውስጥ? ይህን ወጥመድ የጉዳዩ ምስጢር መሆንና ምንም ፍንጭ አለመኖሩ እየከነከናት የከነከናት መጠየቋን ሳታቆም ጥቂት ደቂቃዎች አለፉ። በዚህ መሃል አንድ ክስተት ትዝ ይላታል። ያ ሊሆን ይችላል በሚል ጥርጣሬ እሁድ ለቲክቶክ ያዘጋጀችውን ቪዲዮ ከፍታ ሌላ ጊዜ ከምትቀርጸው ደቂቃ መርዘሙን ስታውቅ ማን እንደቀረጻትና የቪዲዮ ኮፒ ማን ጋር እንደሆናወቀች ወቀች። ደዋዩ ጋር ያለው ኮፒ ከሆነ ዋናው የትና ማን ጋር ነው? ደዋዩስ ማን ነው? ዳንኤል ነው ወይስ ሚኪ? እሁድ ቀን ሰባት ሰዓት አካባቢ ሚኪ የዕለት ስራውን እያከናወነ አንዲት ለግላጋ ቆንጆ ወጣት ሴት ስልኳ ውሃ እንደነካውና አልሰራ እንዳላት ነግራው እንዲሰራላት ትጠይቀዋለች። ሚኪ ስልኩን ተቀብሎ ከፈተሸው በኋላ ከፍ ካለ ቦታ መውደቁን ገልጾ ስክሪኑ መሰበሩንና መቀየር እንዳለባት ነግሯት ወደ ሌላ ስራ ያተኩራል። ልጅቷም ለዛሬ እንዲደርስ እንደምትፈልግ ትነግረዋለች። ሚኪ ዛሬ እሁድ እንደሆነና የስልኩ መለዋወጫ እንደሌለው ይነግራታል። በዋጋ መስማማት ከቻሉ ግን ለጊዜው የምትጠቀመውን ስልክ እንደሚሰጣት ነግሯት የተጠየቀውን ክፍያ እንደምትከፍልና ነገ እንደምትመጣ ቀጠሮ ይዘው ይለያያሉ። ጽኞ ከሰዓት በኋላ ስልክ ይደወልላትና ሞባይሏ እንደተሰራና አሁን መውሰድ እንደምትችል ይነገራታል። ስልኳ በሚገባ መስራቱን ካረጋገጠች በኋላ ተገቢውን ክፍያ ፈጽማ ወደ ቤቷ ትመለሳለች። በዚህ ሂደት እንዴት የህሊና ቪዲዮ መቀረጽ ቻለ የሚለው ጥያቄ ግን በቀላሉ መልስ አልተገኘለትም። ነገር ግን ሀሳቧን ሰብስባ ለማስታወስ በሞከረች ቁጥር በተደጋጋሚ ትዝ የሚላት ነገር እንዳለ ትነግራታለች። አዲስም ክስተቱን እንድትነግራት ትጠይቃለች። እሁድ ረፋድ ለቲክቶክ የሚሆን ቪዲዮ መቅረጽ ፈልጋ የአካባቢው ድምፅ ስላስቸግራት የሻወር ቤት በሩን ዘግታ ጥራት ያለው ድምፅ መቅረጽ እንደምትችል በማሰቧ ስልኩን ከፍ ያለ ቦታ አመቻችታ ቪዲዮ እየቀረጸች የሻወር ቤቱ በር ተንኳክቶ ጓደኛዋ ብሌን እንደመጣች ይነገራታል። የጓደኛዋ መምጣት ግርምትና ደስታን ስለፈጠረባት የጀመረችውን በጅምርትታ ወደ ሳሎን ታቀናለች። ከብሌን ጋር የሙቅ ጨዋታ ይዘው እንዳለ ብሌን አንድ ወሳኝ ቀጠሮ እንዳላትን ተናግራ ብቻዋን መሄድ እንደማትፈልግና አብረው ቢሄዱ ደስ እንደሚላት ትናገራለች። ሊናም አስራ አንድ ተኩል ከዳንኤል ጋር ቀጠሮ እንዳላትና ዛ በፊት መጨረስ የሚችሉ ከሆነ ግን መሄድ እንደምትችል ትናገራለች። ብሌንም ቶሎ መመለስ እንደሚችሉና የሚያቆይ ነገር እንደሌለ ነግራት ለመሄድ ይወስናሉ። ሊና ሻወር መውሰድ እንደምትፈልግ ተናግራ ትገባለች። ለቲክቶክ ቪዲዮ ብላ ያስቀመጠችውን ሞባይል ረስታው ስለ ስለነበር በፍጥነት ታጥባ ትወጣለች። ሰራተኛዋ ያቀረበችውን ምግብ እየበሎ ከመታጠቢያ ቤት ስልኳ አንድ ጊዜ ይጠራና ዝም ይላል። ህሊናም ሰራተኛዋን ስልኳን እንድታመጣላት ነግራት መመገቧን ትቀጥላለች። ሰራተኛዋ ስልኩን የሻወር ቤት ውስጥ እንዳገኛች ከነገረቻት በኋላ በውሃ የራሰውን ስልክ ትሰጣታለች። ህሊና ውሃውን በጨርቅ አደራርቃ ስልኩን ለማብራት ስትሞክር አልሰራ ይላታል። በላሸቱ ስለገባት ብሌን ጋር ሞባይሉን ለባለሙያ አሳይተው በዛው ወደ ጉዳያቸው መሄድ እንደሚችሉ ተነጋግረው ይወጣሉ። አጋጣሚዎች የራሳቸው የሆነ መንገድ አላቸው። መንገዱን አስቸጋሪ የሚያደርጉብን ግን ድንገት በመንገዱ ያገኙን ወይም ያገኘናቸው ሁኔታዎች ወይም ሰዎች ሊሆን ይችላሉ። ሚኪ ውሃ የገባበትና ስክሪኑ የተሰበረውን የህሊና ሞባይል ከገጣጠመ በኋላ መስራቱን ለማረጋገጥ ከሊና የተቀበለውን ፓስወርድ አስገብቶ እየሞከረ አንድ ቪዲዮ ቀልቡን ይገዛውና ከፍቶ ማየት ይጀምራል። የቪዲዮን አስፈላጊነት የተረዳው ሚኪ ወደ ራሱ ስልክ ኮፒ ያደርጋል። የተደወለላት ህሊና ስለተባበራት አመስግና አስተማማኝነቱን ትጠይቀዋለች። ሚኪም ዋስትና እንዳለው ገልጾ ችግር ካለ ግን እንደትደውልለት ካርድ ይሰጣትና ይለያያሉ። ሰው ብልጥ መሆን ይችል ይሆናል፣ ነገር ግን ሙሉ መሆን አይችልምና የሆነ ቦታ ክፍተት ይኖረዋል። አሁን ህሊና ቪዲዮ ማን ጋር እንደሆነ አውቃለች። መጀመሪያ ስደውል የነበረው ስልክ መዘጋቱን ስታውቅ፣ ችግር ካለ ደውይልኝ ብሎ የሰጣት ካርድ ላይ የተመዘገበ ስልክ ላይ ደውላ ኒኪ መሆኑን ካረጋገጠች በኋላ ቪዲዮ እሱ ጋር መሆኑን እንዳወቀች ነግራው የተናገረውን ካደረገ ብዙ ነገር እንደምታጣና ሞራልና ተስፋ አደጋ ላይ እንደሆነ በለመራ ጭምር ተነግረዋለች። ሚኪ ግን ምንም አይነት ቪዲዮ እርሱ ጋር እንደሌለ ይናገራል። ሌናም ከሱ ውጪ ማንም ስልኳን የነካ እንደሌለና ባሶርዱን እንደሚያውቅ ካስታወሰችው በኋላ ቪዲዮ የተቀረጸበትን ሁኔታ አስረድታው ወንተብሎ እንዳልሆነ እንዲያውቅ እያስረዳችው፣ በድንገት ግን ስልኩ ይቋረጣል። ሚኪ እቅዱ መክሸፉን ስላወቀ ስልኩን ዘግቶ ለጊዜው ከአካባቢው ዞር ማለት እንዳለበት አምኖ ተሰወረ። አዲስና ሀሊና ሚኪን ከስራ ቦታው ሄደው ማነጋገር እንዳለባቸው በማመን የሚሰራበት ሱቅ እንደደረሱ ተዘግቶ ያገኙታል። በተከታታይ ሁለት ቀናት ቢመላለሱ ሱቁና ስልኩ ግን ዝግ ስለሆነ እስኪደውል በመጠባበቅ ላይ እያሉ። ለአዲስ ስልክ ተደውሎ አያቷ በጠና መታመማቸው ይነገራታል። አዲስ ቶሎ እንደምትመለስ ለህሊና ትናግራት ሄዳለች። አንዳንድ ጊዜ ነገሮችን ለመታገል የሚኖርን አቅምና ድፍረት የጎናችን አብሮን ለቆመ ሰው ባለን ፍቅር ልክ ሊሆን ይችላል። ህሊና አዲስን ከሽኝቻት በኋላ ሶስት ቀናትን ብትጠባበቅ። ሚኬን የበላው ጅብ ግን አልጫዋላት። ከንዶሮ በኋላ ተመራቂ የሆነችው ህሊና ቪዲዮ ከተለቀቀ ሊደርስባት የሚችለውን ስላቅ በምናቧ እየሳለች ብቻዋን ስትጨነቁላ ስትጨነቅ ታድራለች። በተለይ ደግሞ የአዲስ ስልክ ዝግ መሆን ይበልጥ ላይምሯ ሰላም ነፍቋታል። ጀንበራ ዘቅዝቃ ማደሪያዋ ተራራ አናት ላይ ቆማ ለደበዝዛት የሚታገለውን ጨለማ ልትመክት ወርቃማ የብርሃን ሰራዊቷን ታዘምታለች። ጨለማው ኃይል ገፍቶ ፀሐይ ዙፋኗን ለጨረቃ አስረክባ መሸ። ምንም የስልክ ጥሪ አልመጣም። በማይነጋ ሌትና በማይመሽ ቀን መሐል የምትዋለው ህሊና እንቅልፍ ማጣትና ጭንቀት ተዳምረው ተስፋ ስላልታያት ከባድ ውሳኔ ትወሰናለች። ራሷን ለማጥፋት ስትሞክር የቤት ሰራተኛዋ ዘውድነሽ ጮሃ ጎረቤት ደርሶ ያተረፋታል ሌና አይምሮ ህመም ስለገጠማት ቤተሰቧ ተጨንቆ በተለይ አባቷና ዳንኤል ግራ ተጋብተው ሳለ አዲስ አያቷ ሞተው ስለነበር ጥቁር እንደለበሰች ገብታ ሊናን በዚህ ሁኔታ ስላያቻት እያለቀሰች ለዳንኤል የሆነውን ትነግረዋለች። ዳንኤልና የሊና አባት ሚኪ የሚሰራበት አቅንተው እያጠያየቁ አንድ ሰው ሚኪ የሌባ ተቀባይነት ወንጀል ተጠርጥሮ እንደታሰረ እየነገራቸው። በዚህ መሃል እንደ ሰው የሚኪን ሱቅ ይከፍታል። ሚኪ በዋስ ከእስር እንደተለቀቀ ገና መምጣቱ ስለሆነ የህሊና አባትና ዳኒ ስለቪዲዮ ይጠይቁታል። ሚኪ አላውቅም ብሎ ይክዳል። በዚህ ጊዜ የህሊና አባት የበረንዳ ብረት አንስቶ የሚኪን ጭንቅላት ደጋግሞ ይመታውና ከባድ ጉዳት ያደርስበታል። ሞባይሉንም ተቀብሎ ይሰባብራል። ከባድ ጉዳት የደረሰበት ሚኪ ወደ ሆስፒታል ተወስዶ በህክምና ላይ የሚገኝ ሲሆን በሰው ላይ ከባድ ጉዳት በማድረስ ወንጀል የተከሰሰው የህሊና አባትም በእስር እንዲቀጣ ተወስኖ ህሊና የጓጓችለት ትምህርትና ምኞቷ እንደ ጤዛ ረግፎ እንደጉም ተነነ። ያች ፍልቅልቅ ወጣት በአጋጠማት ጭንቀት ምክንያት የአእምሮ ህሙማን ማዕከል እንደት ገባ ተደረገ። ተከብራችሁ አድማጭ ተመልካቾቻችን እንግዲህ ታሪኩ ላይ እንደሰማችሁት እና እንዳያችሁት የቴክኖሎጂ ውጤቶችን መጠቀም ችግር ባይኖሮም፣ አጠቃቀማችን ጉዳት ሊያስከትሉብን ከሚችሉ እንደ ፎቶና ቪዲዮ የመሳሰሉትን በስልካችንና በኮምፒውተሮቻችን ባናስቀምጥ መልካም መሆኑን እያሳሰብን የዛሬን አበቃን።